ግን ብለን ወይዘሮ ሜላት ሀና ልጇ እንደሆነች ነግራት ትራሷ ስታ ነበር። ነገር ግን የድን ብላለ ወይዘሮ ሜላት ሀና ልጇ እንደሆነች መናገሯ ፍሬ አፍርቷት። ምክንያቱም አሁን ላይ እያሰላሰለይ አስታውሳ አይደለም ሀና ልጇ ለመሆን ማመም አይደለም ሀሴትን ብላ ጠርታታለች። እንዲሁም ደግሞ ባዩሽ እንደዚህ አድር ማደርጓና የእርግብና የባዪሽን ግንኙነት አውቃለች። ሀናንም ወደ ቤቷ ከሰራተኛ ሆና ከገባ ጀምሮ ያሰቃያቻትን ሁሉና እርግብም በተሳሳተ መልኩ መታ እንደዚህ እንዳረገቻትና ህይወቷ እንደመሳቀቀለችው አውቃለች። በጣም ደስ የሚል ነገር ነው። የወይዘሮ ሜላት ሀና ልጇ መሆኗንም አምና ሀሴትን ብላ ጠራቻት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውዴ እና የተከበራችሁ ሰዎች እንዴት ናቸው? ከእኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል አለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ብዝት ይበል። አመሰግናለሁኝ። እንግዲህ ዞሮ ሜላት በብዙ ልፋት እንዲያስታውሰች ነው ማለት ነው። እንግዲህ ድብላል በጣም ስትጨናነቅ እና ብታስታውስ ብላ ሀና ማናት ብላ ወዘሮ የሚላት ለድብላል ባቀረበችላት ጥያቄ ድብላልም ደግሞ እንግዲህ እሷን ይጎዳታል ሳይሆን ይጠቅማታል ባለችው ባሰበችው መልኩ አባቷ ሐኪም ቤት ይዞ ሆዶ እንዲያስመረምራት እና እንዲሁም ደግሞ እርግብ ልጅ ድብላል ቤት ገብታ ህይወታቸው መስቀልቀል እንዳደረገችው በዚህ መሀል ሀና አባቷ ሐኪም ቤት ይዞ ሄዶ አስመርመራት ልጅ እንደሆነች ስትነግራት ራሷን ስታ ነበር። ራሷን መሳተችን በኋላ ምንም ነገር አልጠየቀችም። ዝም ብላ ነበር ራሷ እያሰበች ያለችው። ማን ዞሮ ሜላት ሀናን ይህን ነገር በመናገሯ ድብላልን እያወቀሰችት ነበር። ምክንያቱም የብስ ጭንቀት ነው የጨመርሽባት፣ እያለች በጣም ተጨንቃ ነበር። ባዪሽ መታ ደግሞ በተኛችበት አሁንም ህይወቷን ልታሳጣት ሙከራ አድርጋለች። በዛ ላይ ድብላልን ምን ተፈጠረ፣ ምን ተወራ እያለች አሁንም ማስጨነቋን አልተወችም። በዛ ላይ ሰራተኛይቱ ባልኖረችና መግባቴን ባላየችኝ ዛሬ ጨረሰች ነበር እያለች ስት ስትራት እሷ ተንቀፏ አነቀች። ከዚያም በኋላ አመናጅቀንና ውጭልኝ ብቻዬን መሆን እፈልጋለሁ ብላ ወይዘሮ ሜላት እንደ እስከዛሬው ፈርታ ተንቀጥቅጣ ሳይሆን እየገለመጠች ባዪሽን ተመኝታ ቤቷ እንድትወጣ አደረገቻት። ከዚያም በኋላ ሀና መታ እና አሲር መጥተው ማንም አሲር ንገር ስታስተዋወቃት እስኪ ሀና ንገረኝ፣ ስለ ሀና ምንነት ንገረኝ ስትለው እሱም ደግሞ እናትሽ እያለ ሲናት እያለ ሲላት አንዳንድ ነገራት ውስጥ ሲያመልጠው በዛ ላይ ደግሞ ታማ ደም እንደሰጣት እና ባለውለቷ እንደሆነ ስታቅ በጣም እንደሚቀራረቡ እንዲሁም ደግሞ ስለ ሀና በጎነት ሁሉም ነገር እየነገራት በጣም ተደነቀች። ወይዘሮ ሜላት በሊታይ ታንስታ እርግብን እርግብ ወደ ህይወት የመጥተሽ እንደዛ አደረግሽው። ሀና ወደ ቤት ወደ ቤት ሰራተኛ ገና ሆና እቤት አንድ ብላ ስትመጣ ጀምሮ ህይወትሽ ና መሰቃቅ እንደዋለሁ አሁንስ እንዴት ነው እናትሽ ነ ብዬ የምለው በምን አንደበት ነው? እያለች እያለቀሰች ከሽንት ቤት ሆና ሰማቻት። ድብላል ገብታ ምን ሆነህ ነው እያለች ስጠይቃ ሀይ ደህና ነኝ፣ ነገ እንነጋገራለን ብላ ተሸኘቻት። ወይዘሮ ሜላት በጣም አልስታውሳ እየተጸጸተች ነበር። ባዩሽም ደግሞ እንደዛ አድርጋ አመናጭቃ ካስወጣቻት በኋላ ባዩሽ አሁን ላይ የታማ ያልጠየቀቻት ምክንያት ስጠይቃት ልጆቹ አልነገሩኝም እያለች እያመሀኛች ነው። ነገር ግን ይሄ ንግግር ደግሞ ወይዘሮ ሜላት አልተዋጥላትም። ምክንያቱም እሷ በፊት የምታስታውሰው እና ወይዘሮ ሜላት ቤት የምትመጣው ልጆቹን ባይሏትን ቢሏትን በራሷ ፍቃድ ነበር፣ ወይዘሮ ሜላት ጋር የምትመጣ። አሁን ላይ ግን ልጆቹ አልነገሩኝም፣ ልጆቹ አይወዱኝም፣ ሸሽገውኛል እሱንም ደግሞ ድንበራነት የነገረችኝ እያለች ጥፋቷን ለማሸሽ ትሞክራለች። ይህ ንግግር ግን ጓደኛ እስከሆንኩ ድረስ እኔ ስጠፋብሽ መተሽ መጠየቅ ነበረብሽ እኔ ህንን መብስብ እያለቀብም እያለኝ አልተወጣላትም። ወይዘሮ ሜላት አሁንም ቢሆን እየደናቆረ እያሳለፈቻት ባዩሽ ስተቷ እንዳይታወቅባት እየሸፋፈን ትገኛለች። ነገር ግን ደግሞ ወይዘሮ ሜላት እንደ በፊቱ አልተቀበለቻትም። ባዩሽን ባይነ ቁራኛ እያየቻት ነው። እንዲሁም ተመናጭ ጋር ከአስወጣቻት በኋላ ድብላልን ምን ተፈጥሯል፣ ምን ሆና ነው እኔን ንጣ ላይ ተደር ያደረገችው ብላ ስታጨናንቃት ምንም ነገር አልተፈጠረም ብላ አጨናንቃት ሄደች። ካሁን በኋላ የሚጎረውን ነገር ንገሪ ወይዘሮ ሜላትና ኝናንቺ ደግሞ ምስጥረኛ መሆናችን እንደ ይታወቅ እገልሻለሁ ብላ ወይዘሮ ሜላትን ወይዘሮ ባዪሽ ድብላል አስጨንቃት ሄደች። አሁንም ደግሞ ተመልሳ መጣች አንቺ እንደዛ ብታመናጭቀኝም ተመልሽ የመጣው እኔ ባንቻል ጨፍቅን እያለች አፏን ቅቤ እያደረገች መጣች ይቅርታ ትንሽ አሞኝ ነበርና ረበሽኩሽ ታዲያ እኔ ላይ ነው እንዲህ በሽታው የሚያስጮሆብሽ አለቻት ወይዘሮ ዘሮ ባዪሽ አንቺን ብቻ አይደለም የቤቱ ሰው ሁሉንም ነው ሁሉ የጮኩባቸው ግን ይቅርታ አለቻት በስተ መጨረሻም ሀና እቤት ማንም ሰው በሌለበት ሰዓት መጣች አንቺ ህመሟን ከጠየቀቻት በኋላ ደስተኛ ሆና አገኘቻት። ዛሬ ደስተኛ ነሽ ወይቴ ደኑ ቤተሰቡ ሙሉ ስትላት ወደ ውጭ ሄደዋል ሄዷል ሁሉ ማለት እሷም ደስተኛ እንደሆነች በጣም ከፊቷ ያስታውቃል። ከዚያም በኋላ በቃ ምረፊን ምራፊ ኔም ሽዋሮ ሰብላ ነገር ግን ከወይዘሮ ሜላት የማጠበቀው ንግግር አንቺው ሰማች። እሱም ደግሞ ወይ ሀና አይደለም ያለቻት። በጣም ስትፈልገው እና ስትጓጓለት የነበረውን የልጅነት ስሟን ሀሴትን ጠራችላት። ሀንቹን በጣም ደንግጣ ወደ እሷ እየተመለከተች ፍጥጥ ብላ ቀረች። ወይዘሮ ሜላት እንግዲህ ሀንቹን ማለቷ ቀርታ ሀሴትን አስታውሳታለች። በጣም ደስ የሚለው ነገር ሀንቹ ትክክለኛ እናቷ ጋር እንደዚህ ጥራቷን ተመሳቷ፣ አሁን አስታውሳ መገናኘቷ በጣም ደስ ይላል። ምክንያቱም ብዙ መጽዋት ተከፍቷል። ስለዚህ የባዩሽን ደሞ ውርደት እንጠበቃለን። ታብ አሁን ላይ የሚያጓጓው ደሞ ባዩሽ እንግዲህ ሁሉ ነገሯ ተገላልጦ እርግብም ተገኝታ ሁለታችን የባዩሽ እና የእርግብን እንግዲህ ደሞ ውርደት እንጠበቃለን። ወይዘሮ ሜላት ከሀሴት ጋር እንግዲህ እንደዚህ መታወቃቸው በጣም ደስ የሚል ከመጣን በላይ ደስ የሚል ነገር ነው። አንቺ እንግዲህ